ማለት አሁን ነው ማለት ነው። በአቶ ሰኢድ እንግዲህ ንግሥት ሱመያ ወደ ክርስትና እምነት ልትመለስ ነው። ቤተሰቦቿ እስካሁን የሚያውቁት የነበረው ንግስት ሱመያ ኦርቶዶክስ እንደሆነች ያሳደጓት ልጃቸው ባለች እምነት ባለችበት በተወለደችበት በነበረችበት እምነት እንዳለች ነበር የሚያውቁት ማለት ነው። ግን ደግሞ አሁን ስትገናኝ እንዳልሆነች አውቀዋል እና መመለስ እየፈለጉ ነው ሰው። ስለዚህ ልድረስ። አረ በቃ የት ነበርክ እባክህ? ቀልደኛ ገበሬ በሰኔ ይሞታል። አሁን ነው ወደ ገደል እየሄድክ ያለው ማለት ነው። ይህን ያልኩበት ምክንያት ሰኢድ፣ ባህርዳር ላይ ሆና ስጠብቅህ ንግስት ሱመያ ባህር ዳር ላይ እያለች የት ነበርክ? የት ነበርክ? አዳማ ነው የሚሄድ። ከዚህ በኋላ አዲስ አበባ ነይ፣ አዲስ አበባ ካልመጣሽ መገናኘት አንችልም፣ ስለዚህ ነይ ብለህ አይደል እንዴ? ፈርተህ ወደ አዳማ የሄድከው እንዴት አሁን ወደ ባህር ዳር ትመጣለህ? ንግስቱ ማየህ አሁን ባህር ዳር አይደለችም፣ ወደ ጎንደር ሄዳለች። ጎንደር ደግሞ ወደ ገጠር፣ ከጎንደርም ገጠር እዚያ ላይ ደግሞ ብዙ ኬላዎች አሉ። ለህይወት የሚያሰጋው አሁን ነው ህይወቱ አደጋ ላይ ያለው ማለት ነው። ምክንያቱም ገጠር ላይ ብዙ ኬላዎች አሉ፣ ብዙ ጉዞዎች አሉ፣ ብዙ ነገሮች አሉ። ባህር ዳር ላይ ግን ፈርተህ ነው የቀረ። በአትፈራ ኑሮ በቀላሉ ታገኛት ነበር። ንግስቱ ማየ ከቦታ ቦታ ስትንቀሳቀስ ቦታዎችን የምታሳየው እሷ ከዚያ ቦታ ሳትሆን ስትቀር ነው። ወይም እዚያ ቦታ ለቃ ስትሄድ የት አካባቢ እንደነበረች ታሳያለች። ያንን ደግሞ አሳይታናለች። ቀበሌ አስራ ሦስት የነበረችበት ሆቴል የነበረችበትን አካባቢ ራሱ ተናግራለች። እኔን ተናግሬ ነበር ሰኢድ ያለችበትን ሆቴል፣ መጀመሪያ ባህር ዳር ሆና ቪዲዮ የቀረጸችበትን ሆቴል አውቀዋለሁ እና እናሳይ ተብለ ነበር። አልመጣም፣ ሰው አመልጠዋል። ባይ ባይ ብለናል ማለት ነው እንድያቃጠልከኝ ግን እኔ ልጆቼ እኮ አላገኘሁም እስካሁን ድረስ ልጆቼ፣ ይሄ ነው እንግዲህ ማለት አሁን ነው ማለት ነው። ስለዚህ ልጆች ምናምን አሁን ትዝ አለህ እንዴ? ወደ ክርስትና ሲባል ትዝ አለህ እንዴ? አቶ ሰይድ ማለት ነው። ምነው፣ ምነው የቦርኪናፋሶ ባህር ዳር መሄድ የፈራ ሰው እንዴት አሁን ወደ ጎንደር ገጠር ከሄደች በኋላ መሄድ ፈለክ? እንዳልኳቸው አሁን ነው የሚያሰጋው ማለት ነው። ያ ማለት እንግዲህ የገጠር ጉዞዎች ላይ በጣም ብዙ ኬላዎች ስላሉ እና ደግሞ ስጊና አዳጋች መንገድ አለ ብላልሽ ማለት ነው። ንግስት ሱመያ ከየት ከባህር ዳር ወደ ጎንደር በምትሄድበት ወይም ገጠር ወደምትሄድ በምትሄድበት ወደ ቤተሰቦቿ ስትሄድ እንግዲህ አስቸጋሪ መንገዶችና በጣም ከባድ ነው እንግዲህ ኮንትራት መኪናም የለም ብላ ተናግራለች ማለት ነው። ስለዚህ አቶ ሰኢድ ሂድና ባህር ዳር ቁጭ በል። ምክንያቱም እንግዲህ ሰኢድን ባህር ዳር ና እኔ ብዙ ጊዜ ተናግሬ ያለሁ ብዙ ጊዜ ተናግሬያለሁ ባህር ዳር መምጣት በጣም ለሱ ቀላሉ መንገድ ነበረ፣ ምንምም አይሆንም ነበረ። ስለዚህ ንግስት ሱመያ ማናትች የምትባልች ፈረስ አዩ አቲድ ይገለዋል ስትለው እውነትሽን ነው ብሎ ትቶ ወደ አዳማ ሄደ ጭራሽ። ንግስት ሱመያ በአዲስ አበባ እስከምትመጣ አዳማ ሂጄ ጠብቃታለሁ ብሎ ሄደ። አሁን ወደ ክርስትና ሲባል ምናው ትዛለ ሌላው ደግሞ መክሰስ ይችላለሁ። እንደ እምነታቸውን ቀየረቻቸው ብለህ ነው እንደ መክሰስ የምትችለው። ክሰስ እስኪ ክሰስ እስኪ ክሰስ ማለት ነው እና እናያለን። ያኔ ክሰስ እና ውጤቱን እናያለን። የተለየ ነገር አለም። እናት እንዴት መሰለሽ፣ አሁን ልጆቹም እሷን በንዴት ቤተሰቦን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለ። ያ አባት ነው እኮ አባት ነህ እኮ አንተ እኮ አባት ነህ። መክሰስ ትችላለህ። አባት ነህ እኮ መክሰስ። አዎ ቢሆንም ተለያይቷል በሚለው ነው እንትን ምንም ከሕግ በላይ የት አግኝቼ ነው መከሳቸው ቤታቸው እኔ እኔ እሱን አገባኝም እኔ እሱን እኔ እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው አንተን። እሺ እንደሰማችሁት ነው እንግዲህ አባት ነህና መክሰስ ትችላለህ። እሷም ልጆቿ ናቸው እና መብትዋ ነው መብቷ ነው። በዚያ ላይ ደግሞ ልጆቹ አሁን ላይ አባቴን እፈልጋለሁ እናቴን ነው የምፈልግ የሚሉበት የእድሜ ክልል ላይ አድርም ሶ ከሰስና እንግዲህ እስኪ የሚመጣውን እናያለን ማለት ነው። በዚህ ከሆነ ሌላው ደግሞ እንግዲህ ማናት ቺ አዩ የምትባለዋ እንዴት እንዴት ነው የሚያደርጋት? አያቸዋት አደለ በጣም ራስ ወዳድ ናት። ራሷን ነው የምትወደው። እሱን የምትወደው ታስመስላለች። እሱን የምታፈቅረው ታስመስላለች፣ ግን በጭራሽ በጭራሽ ማለት ነው። ይሄ መልእክቴ ላዩ ነው የምትወጁና የምታፈቅሪው ቢሆን ኑሮ ሰኢድን ቢሆን ኑሮ ታግዡ ነበር ትረጁ ነበር እሱንም ትረጁ ነበር። በቃ ሄድና በየትኛውን መንገድ ማግኘት ትችላለህ እንዴት አድርገህ ማግኘት እንዳለብህ፣ በቃ አብሬህ ነኝ መስዋዕት ትከፊለት ነበር። አንቺ ግን ባህርዳር ትመጫለሽ፣ ጭራሽ ባህርዳር እሷን ይዘ የምሬና የምልህ እህል ውሃ ያለቀው አሁን ነው። ገና ማለት ነው ገዳዮች ናት ያለች ሴት በተግባር ብታየው ደስ ይለናል። ግን እሷን አንቀበልም፣ አንቀበልም ደግሞ ማለት ነው። አቶ ሰኢድ እሷ ስለማትወድ ስለማታፈቅር ለአንተ የምትከፍለው ምንም አይነት መስዋዕት የለም ማለት ነው። ስለዚህ ምንም አይነት መስዋዕትነት አትከፍልልህም። ምንም አይነት ማለት ነው። የምትወድህና የምታፈቅር ብትሆን ሞት እንኳን ቢኖር ከንተ የሚለየኝ ነገር የለም፣ ስለዚህ አብሬ ሄዳለሁ ማለት ትችል ነበር። ግን ይህን አትችልም፣ አታደርገውም። ይህን እንኳን መገንዘብ የማትችል የምረን የምል ሰኢድ ባዶ ጭንቅላት ነው። መገንዘብ አትችልም። እንዴት? ለምን? የራሷን ራስ ወዳድ በጣም ማለት ነው። በጣም ስለዚህ ሶ ይህንን ልትረዳ ይገባሃል ማለት ነው አቶ ሰኢድ በቃ ገዳይ ናቸው፣ ገዳይ ናቸው። ይህን እንኳን ዝም አታስብላትም። እንዲያንተ ወደዚያ ሀገር እየሄድክ እንደዚች አይነት አፏ ዝም ብላ እንዳመጣ የምትቀድድ ሴት ማለት ነው ጭራሽ ቪዲዮ ላይ ስታመጣት። እስኪ ትርገጣት። ባህር ዳር፣ ጎንደር አብጄ ተስፋ አልቆርጥም። ጎንደር እኔ እዛ ቤት ተከራይቼ ትልቁ አንድ ሰው አብራችሁ ትመጣላችሁ፣ ትልኳታላችሁ ከኔ ጋዘር እየተቀመጠች አብረ ምንፈልግ ይሆናል ማለት ነው። ከዚህ ሁላ ማለት ነው በቃ እኔ ሱመያን እስካገኛት እግሬ ይሄ እግሬ ወደ ሆዴ ውስጥ እስኪመለስ ድረስ ራስ አጥሮ አልቆ አልቆ ከዝር እስኪመለስ በሰላም ልጆችን አግኝታ ከሳምንት በፊት ተመለስ። እሺ፣ በጣም ነው አመሰግናለሁ። ከዚህ በላይ እኔ ምን ምንም እለው አልችልም። በቃ እስካሁን ከልክየው ከልክየው ከልክየው አቅቶኛል። ውስጤ እርር እያለ ነው። እኔ መቼም ልጠላህ አልችልም። ይሄን እወቅ። በቃ እና፣ በጣም ነው መሰገነው፣ ፈቀደችልኝ በስተመጨረሻው። እና ውድ ቤተሰቦቼ አዩ አታልቅሽ፣ ጾም ይሰበራል እንጂ ለምንድን ነው የሚሰበረው? ይሰበራል። አይ ጾምሽ ወዴት ነው የሚፈታው? አይደለም። እና ውድ ቤተሰቦቻችን እንግዲህ አዩ፣ በስተመጨረሻ ፈቅዳለች። በቃ ወደ ጎንደር ሄጄ ወደ ጎንደር ሄጄ እናንተን ጸሎት አድርጉልኝ፣ ዱዓ ጎዲ። ወደ ጎንደር ሄጄ ዱዓ አርጊ። ወደ ጎንደር ሄጄ ሱመያና ልጆቹን ፈልጋቸዋለሁ። እንግዲህ ወርመዳንም ቢሆንም ምንም ማድረግ አይቻልም፣ ያለችው እንግዲህ፣ ያው በዛ ቪዲዮ ስትለቃ አይተናል። ሁላችሁም ያለችበትን ነገር አይታችኋል። የተናገረችው ነገር ለሷም ከባድ ነው። ሱመያም ይሄም ቪዲዮም ከሆነ እኔ እመጣለሁ። አትሽኝ፣ አሁንም አትደበቂ እንገናኝ ነው የምልሽ። ያው አንቺም ጊዜው ረመዳን ነው፣ አጋጣሚ የመጣሽበት ጊዜ ቤተሰቦች ከዚህ በፊት ያው ክርስቲያን ብቻ እንደሆነ ነው የሚያውቁት፣ መስለምሽን አያውቁም። በዚህ ችግር እንዳይፈጥሩብሽ ለምጾም አይመችሽም። ከኔ ጋር ተመለሰሽ ከኔ ጋር አብረሽ ብጾም ነው የሚሻልሽ ነው የምለው እሱ ነው የሚሻልሽ ነው የምለው። ምን ትላላችሁ አሁን እንግዲህ መተቃቀብ ሳይሆን እንግዲህ በረመዳን ሁሉ ነገር እያስተማርኩሽ ነው፣ ታውቂያለሽ። እየተማርሽ ነው ኦንላይንም ቢሆን፣ ማታ ማታ መተቃቀብ ይችላል። መተቃቀብ ሳይሆን እንግዲህ በረመዳን፣ ጥያቄ ነበረኝ ያው ለእስልምና እምነት ተከታዮች፣ ትቻዋለሁ ለሌላ ጊዜ ማለት ነው። ገብታችሁ ከሆነ ገብታችኋል፣ ካልገባችሁ እንግዲህ ምንም ማድረግ አልችልም ማለት ነው። ጥያቄውም በግልጽ እጠይቃለሁ። በሌላ ቪዲዮ በግልጽ መጠየቅ እፈልጋለሁ። ምክንያቱም ይሄ ነገር ተደጋጋሚ እየተባለ ስለሆነ በሰኢድ በኩል ማለት ነው እና በጣም እንግዲህ ያው ዙሮ ዙሮ ሸኝተዋለች እየተሳደበችም ቢሆን ማለት ነው። ያ ማለት ሰኢድን አደለም የምትሰድባው አገሩን እየተሳደበች ገዳዮች ናቸው እያለች ይገሉሃል እያለች እንደገና ሱማያለች። ሴራ ነው እያሴረች ያለችው እዚያው ታሳስረሃለች እዚያው ታስገድልለች። ረ እንዲ ድብንበይ በማዳና ያለም ስም ምን አይነት የሆነች አውሬ ናት ብናታችሁ። ምን አይነት አውሬ ልጅ ናት? ደሞችን ብሎ ሚስት ብሎ እዚህ ሲንዘላዘል ቪዲዮ ላይ ይዞ ለነገሩን ጥም ተንዘላዝልሃል። የተንዘላዘልከው እሷን ያገባህለት ነውና፣ ወደፊት ማሰብ ሳይሆን ወደኋላ ማሰብ የጀመርከው እዚህ ሴት ጋር ከተገናኘ ጊዜ ጀምሮ ነው። እና እንዳያችሁት ነው፣ በቃ እንዳያችሁት ነው። ሁለ ነገሯ ወደ የሆነ ነገር ነው ማለት ነው። በተረከ በምኗ ነው የምታስበው? እዚህ ወገቧ በታች ባለው ነገር ነው የምታስበው ማለት ነው። የምሬን ነው። እና እንግዲህ አስቀያሚ ቃላቶችን ትናገራለች። እና እንግዲህ እዚያው ተከራይቼ እቀመጣለሁ እያለ ነው እንግዲህ እዚያው ተከራይቼ ከዛ አንቺ ትመጫለሽ፣ አንድ ሰውም ጥም ያደርስሻል፣ ወይም ደግሞ እንግዲህ ለብቻሽ ትመጫለሽ። አብረሽኝ ትሄጂ ነበር እንግዲህ ፓስፖርት ስለሌለሽ ነው ብሏል። አንዳንድ ሰዎች እንግዲህ እኔ አብጀ ነው ብላለች እንግዲህ። አዩ አብጀ ነው ወይ ወደ ጎንደርና ባህር ዳር የሚሄደው እ ይረዱኝ እንዴ ብላለች። አራጅ ሌላው ሁሉ አራጅ ይመስለዋል። ይቅርታ ይሄ እንግዲህ እሷ የምትለው ነገር ስለሆነ በተግባር እሷ የምታደርገውን ነገር ወይም የሷ እንትኖች የሚያደርጉትን ነገር ነው እንግዲህ ግልጽ እያደረገች እያሳየች ያለው። እኔ በተግባር ሄዳ ብታየው እጅግ በጣም ደስ ይለኝ ነበረ። ግን ደግሞ ይህን መስዋዕትነት የምትከፍል ሴት አይደለችም። ሰኢድን አትወደውም፣ አታፈቅረውም። ስለዚህ ይህንን መስዋዕትነት አትከፍልም። ሰኢድ በሚሄድበት ተከትላ መሄድ አቅሙም የላትም፣ ሞራሉም የላትም፣ አትችልምም በቃ እሷ ሰፈር ያሉ አራጆች እኛ ሰፈር ያሉ ነው የሚመስላት ማለት ነው። ስለዚህ ሌላ ነገር ምንም ማለት አልፈልግም። ሰኢድ አታስመስል፣ አስመሳይ ነ ሰኢድ። እውነቱን ስነግራችሁ ሰኢድ አስመሳይ ነ በአዲስ አዲስ አበባ ላይ ሆቴል ለሆቴል የጫጉላ ጊዜ ይህን ስትጨርስ ቆይተ ከዚያ ወደ አዳማ ሄድ። ከዚያ ደግሞ አዳማ ላይ እዚያ ስትላላጥ ቆየ። ከዚያ ደግሞ አሁን ክርስትና ሲባል ተንደርድራ ወደ ባህር ዳር እረ እባክህ፣ ወደ ጎንደር ንግስት ሱመያ ከባህር ዳር ተነስታ ጎንደር ሄዳለች። የለችምችም የለችም። ክርስትና ደግሞ እንግዲህ ያው የኦርቶዶክስ ልጅ ናት። ስለዚህ መብቷ ነው፣ መሆን መሆን መብቷ ነው። አንተ አታስቀራትም ማለት ነው። አንተ አታስቀራትም፣ መሆን መብቷ ነው። ደግሞ ትሆናለች። ስለዚህ ይህንን ነገር ይህንን ያደረግኩባት ልጅቷን ከክርስትና ወደ እስልምና አምጥቼ ነው ያገባኋት ብላህ እንኳን አላከበርሃትም። ላያ ላይ ነው የተጨመለቀው። በጣም ጨምለቃ ነ ላያ ላይ ነው የተጨመለቀው ማለት ነው። ላያ ላይ ነው እንደፈለግ የሆን ክባት ማለት ነው። የዚያችም ላይ የዚያችም ላይ እየተጫወትክ ነው። ይህ ብልግና ሳይንስህ ደግሞ ምንም አታመጣም አይነት ብለህ የምትጫወትባት ሳይንስህ ደግሞ ምን ነው ነቀ ከእንቅልፍ ክርስትና ሲነሳ ስለ ክርስትና ሲነሳ፣ ከእንቅልፍህ ነቃ ምን ነው ምንም አታመጣም፣ ምንም አታደርግም፣ ምንም የሆነ በቃ የታባተው አትሄድም ብለህ አይደለ እንዲ እንደፈለክ የሆንክ ያለው ባህርዳር ላይ ቁጭ ብለህ እያለ ባህርዳር ላይ መምጣት ያቃተ ሰውዬ አሁን የት ነው የምትሄደው? ንግስቷ ባህር ዳር የለችም። ስለዚህ እሷ ደግሞ ሆቴሉንም አይታችሁታል። ረባክ ምነው ከአሁን በፊቷ አትማርም እንዴ መን ላይ ሆቴል ነኝ ብላ ሆቴል ስትሄድ ያጣሃት። ከሶስት ቀን በፊት ንግስቱ ማየ ከባህር ዳር ከሶስት ቀን በፊት ንግስት ሱመያ ከባህር ዳር ወይም ባህር ዳር ካረፈችበት ሆቴል ወጣለች፣ ወይም ወደ ጎንደር ሄዳለች ማለት ነው። ሰው ጎንደር ከገባች በኋላ ነው ቪዲዮውን የለቀቀችው። ስለዚህ ልጆችህ ትዝ ያሉህ በጣም ከረፈደ በኋላ ነው። እና ችግር የለም፣ ባህር ዳር እንቀበልሃለን እና እንቀበልሃለን ከዚያ ተቀብለንህ ደግሞ እንግዲህ ያው አዩስ ስትመጣም በደንብ እናስተናግዳታለን። ችግር የለም። ክራይም ቤት ክራይ ተያረ ችግር የለም እንዴ ይዘን እንጠብቃለን ማለት ነው። ይዘን እንጠብቃለን። ሀገራችን የመስተንግዶ ነው። አንተ ምርጫ ግን ንግስት ሱመያ ካመለጠች በኋላ ነው። አሁንም እየተከተልክ ያለኸውና የማግኘት እድልህ እጅግ በጣም የሳሳ ነው፣ ወይም የወደቀ ነው፣ ወይም የማይሆን ነገር ነው ማለት ነው። ስለዚህ ሱመያ ያው እንደዚህ ሊሆን ነው። ቤተሰቦች ጫና እያደረሱብኝ ነው ማለት ጫና ላይ እያደረጉብኝ ነው ወደ ክርስትና እንድመለስ ያስጠምቁኝ ነው ስላለች፣ ተነስታ የት ስለፈረጠጥ የሚሆን ነገር የለም ማለት ነው። እንደተለያዩ ነው የምናውቀው። አዎ የተለያየ ሰው ነው። ሌላ ሚስት ሂዶ የሚያገባው በሀገራችን፣ ወይም እኔ በተወለድሁበት ሀገር የምናውቀው ይህን ነው። ስለዚህ ተለያየታችኋል። ማማን ምግብን ስራ እወተትን ሸምቱ